አርሰናል ከቤንጃሚን ሼሽኮ ጋር ስምምነት ላይ ደረሰ። ዝውውሩን በፍጥነት ለማጠናቀቅም እየሠራ ነው ተብሏል። ጄደን ሳንቾ ናፖሊን ለመቀላቀል የቃል ስምምነት ላይ ደርሷል። ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር 25 ሚሊየን ፓውንድ ያገኛል ተብሎ ይጠበቃል። የቀድሞ የማንቸስተር ዩናይትድ ታላቅ ተከላካይ ሪዮ ፈርዲናንድ ማንቸስተር ዩናይትድ አጥቂ የሚያስፈርም ከሆነ በኔ ምርጫ ማንቸስተር ዩናይትድን ቢቀላቀል ደስ የሚለኝ ብሎ ያንድን ጎበዝ የፊት መስመር ተጫዋች ስም ጠርቷል። የሪዮ ፈርዲናንድ ምኞት ማን ማንቸስተር ዩናይትድን እንዲቀላቀል ነው? እነዚህንና ሌሎች ጉዳዮችን እያነሳን ለጥቂት ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልን። የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት ሰላም ለእናንተ ይሆን። ቻናላችንን ሰብስክራይብ አድርጉ፣ ሊንኩን ለሌሎች አጋሩና እንድንበዛ አግዙን። ለእስካሁኑ ድጋፍም ከልብ ከልብ እናመሰግናለን። ከማንቸስተር ዩናይትድ ጋር የነበራቸውን ግንኙነት ዘንድሮ ያቋርጣሉ ወይም ያበቃሉ ከሚባሉ ተጫዋቾች መካከል አንደኛው ነው፣ ጄደን ሳንቾ። ጄደን ሳንቾ 73 ሚሊዮን ፓውንድ ወጥቶበት ማንቸስተር ዩናይትድን ከቦርሺያ ዶርትሙንድ ከተቀላቀለ በኋላ በክለቡ የሰጠው አገልግሎት እምብዛም አልተወደድም። በዚህ ያልተወደደ አገልግሎት ላይ ከአሰልጣኝ ኤሪክ ቴንሃግ ጋር የገባበት እሰጥ አገባ ደግሞ በማንቸስተር ዩናይትድ እና በጄደን ሳንቾ መካከል የነበረውን ግንኙነት ሙሉ በሙሉ ማለት በሚቻል ደረጃ ቆረጠው። እና ማንቸስተር ዩናይትድ ተጫዋቹን ለቼልሲ አዋሰ። ቼልሲ ተጫዋቹን ሲዋስ ተጫዋቹን በቋሚነት የማስፈረም ግዴታንም ጭምር ተቀብሎ ነበር። ይህንን ግዴታውን የማይወጣ ወይም የማይፈጽም ከሆነ ለማንቸስተር ዩናይትድ አምስት ሚሊዮን ፓውንድ እንዲገፍልም ውላለሁ። እናም ቼልሲ ጄደን ሳንቾን አላስፈርምም ትቸዋለው፣ ከተጫዋቹ ጋር በደሞዝ ጉዳይ ላይ ልስማም አልቻልኩም ሲል ለማንቸስተር ዩናይትድ አምስት ሚሊዮን ፓውንድ ከፈለ። ማንቸስተር ዩናይትድ ጄደን ሳንቾን ወደ ኦልድ ትራፎርድ መመለስ አይፈልግም። ጄደን ሳንቾ ደግሞ ፈላጊ ክለቦች አሉት፤ አስቶን ቪላ፣ ቦሩሺያ ዶርትሙንድ፣ ናፖሊ ከነዚህ የጄደን ሳንቾ ፈላጊ ክለቦች መካከል አንዳቸውን ጄደን ሳንቾ እንደሚቀላቀል በእርግጠኝነት ሲነገር ቆይቷል። አሁን ዛሬ የተሰማው መረጃ የሚያሳየው ይህ ተጫዋጅ የደን ሳንቾ የጣሊያኑን ሻምፒዮንና ፖሊን ለመቀላቀል በቃል ስምምነት ላይ ደርሷል። ከዚህ በኋላ የሚቀረው ማንቸስተር ዩናይትድና ናፖሊ እንዲያወሩ ማድረግ ነው። ናፖሊና ማንቸስተር ዩናይትድ ደግሞ በተጫዋቹ ዝውውር ዙሪያ እምብዛም የልዩነት ሀሳብ በመሀከላቸው ይገባል ተብሎ አይሰጋም። ከዚህ ተጫዋች ዝውውር ማንቸስተር ዩናይትድ 25 ሚሊዮን ፓውንድ ያገኛል ተብሎም ይጠበቃል። ቀደም ሲል ቼልሲ ውሉን ስላፈረሰ 5 ሚሊዮን ፓውንድ፣ አሁን ደግሞ ተጫዋቹ በቋሚነት ወደ ናፖሊ ስለሚዘዋወር 25 ሚሊዮን ፓውንድ ማንቸስተር ዩናይትድ ተሳክቶ የሚያ ገኝ ከሆነ ከጀደን ሳንቾ 30 ሚሊዮን ፓውንድ አግኝቷል። ይህም ደግሞ ክለቡን በአዳዲስ ተጫዋቾች ለማጠናከር የሚውል ገንዘብ ተገኘ ማለት ነው። ስለዚህ ይህንን ገንዘብ እና በእጃቸው ላይ ያለውን ሌሎች አቅሞች ተጠቅሞ ማንቸስተር ዩናይትድ ለ2526 የውድድር ዓመት ራሳቸውን የማጠናከርን ስራ ይሰራሉ ተብሎ ይጠበቃል። በተለየ ሁኔታ ትኩረት የተሰጠው የማንቸስተር ዩናይትድን የፊት መስመር ማጠናከር ነው። ማንቸስተር ዩናይትድ የፊት መስመሩን ለማጠናከር ሁለት አስር ቁጥር ቦታ ላይ የሚጫወቱ ተጫዋቾች አንድ ደግሞ ዘጠኝ ቁጥር ቦታ ላይ እየተጫወተ ለማንቸስተር ዩናይትድ ብዙ ጎሎችን የሚያስቆጠር ተጫዋች እየፈለጉ እንደሆነ ሰሞኑንም ስንነግራችሁ ነበር። አንዳንድ ጊዜ ጋዮ ኮረሽ ይላሉ፣ በሌላ ጊዜ ኢኪቴቄ፣ በሌላ ጊዜ ደግሞ ሌሎች የአውሮፓ ሊጎች ላይ ሲጫወቱ ውጤታማ ናቸው የተባሉ የፊት መስመር ተጫዋቾችን ማንቸስተር ዩናይትድ ያነጋግር ይዞ ነበር። አሁን እንደ ሪዮ ፈርዲናንድ እምነትና ፍላጎት ጋዮ ኮሬሽ ማንቸስተር ዩናይትድን ከሚቀላቀል ይልቅ ሁጎ ኢኪቴኬን ለማስፈረም ማንቸስተር ዩናይትድ ከፍ ያለ ገንዘብ ከሚያወጣ ይልቅ ለኔ ለሪዮ ፈርዲናንድ እናንተ ለማንቸስተር ዩናይትድ ዘጠኝ ቁጥር ቦታ ላይ የሚጫወት ተጫዋችን የማስፈረም ስልጣን ብትሰጡኝ መልሴን በእርግጠኝነት ታውቁታላቸው። ከእነዚህ አሁን ከጠሯቸው ተጫዋቾች አስቀድሜ የማንቸስተር ዩናይትድ ዘጠኝ ቁጥር ቦታ ላይ እንዲሰለፍ የምመኘው ቢሰለፍም ማንቸስተር ዩናይትድን በበለጠ ውጤ ግዴታማ ያደርጋል ብዬ የምተማመነው ቪክቶር ኦሲመንን ነው ብሏል። ኦስምሄን የናፖሊ ተጫዋች ሆኖ ከናፖሊ ጋር የጣሊያን ሴሪኤን ያሸነፈ በኋላም ከናፖሊ ወደ ጋላታሳራይ በውሰት ተሰጥቶ በቱርክ ሊግ ላይም በጣም ውጤታማ አጥቂ መሆኑን ያረጋገጠ፣ ነገር ግን በእሱና በናፖሊ መካከል ባለው ስምምነት ላይ የተጠቀሰው የልጁ ጥቅማ ጥቅም ትልልቅ የሚባሉት ክለቦች ቪክቶር ኦስምሄንን ለማስፈረም የሚያደርጉትን ጥረት በፍርሃት የታጀበ እንዲሆን አድርጎታል። ይህ ተጫዋች ከሳዑዲ ክለቦችም እጅግ በጣም ረብጣ ክፍያ ተከፍለሁና እና ለእኛ ተጫዋች የእኛ ሁን ብለው ጥያቄ አቅርበውለት ነበር። ነገር ግን እሱ ወደ ሳዑዲ ፕሮሊግ መሄድን አልመረጠም። ምናልባት ይላል ሪዮ ፈርዲናንድ ቪክቶር ኦሲምሄን የሳዑዲ ክለቦችን ለመቀላቀል ያልፈለገው የማንቸስተር ዩናይትድን ጥሪ እየጠበቀ ሊሆን ይችላል። ስለዚህ የእናንተ የማንቸስተር ዩናይትድ ሰዎች ቪክቶር ኦሲምሄንን ጥሩት፣ ቀረብ ብላችሁ አነጋግሮት አነጋግሩት ጠበቀ ያለ የሚመስለኝ የእኛን የዩናይትዶችን ጥሪ ነው። ይህ ልጅ የማንቸስተር ዩናይትድን ማሊያ ለብሶ ለማንቸስተር ዩናይትድ በ2025/26 የተጫወተ እንደሆነ የማንቸስተር ዩናይትድ አዲሱ የውድድር ዓመት ላይ የተሻለ ውጤት የማምጣት ዕድል ይጨምራል። ውጤታማ ነው። ውጤታማነቱን በተደጋጋሚ አሳይቷል። ስለዚህ ለማንቸስተር ዩናይትድ የሚስማማ ከማንቸስተር ዩናይትድ ጋር አብሮ የሚሄድ ጉብዝናና አቅም አለው። አሁን እኔ የምመኘው ኦስሜን ማንቸስተር ዩናይትድን ሳይቀላቀል የሚቀር ከሆነ ወደ ሁለተኛው ምርጫ ይሄዳለሁ። እሱ ደግሞ ጋዮ ኮሬሽ ነው ብሏል ሪዮ ፈርዲናንድ። እንግዲህ ጋዮ ኮሬሽ ማንቸስተር ዩናይትድን ይቀላቀላል ወይ? አይመስለኝም ምናልባት ከዚህ በፊት ገልጾታል የተባለው ለማንቸስተር ዩናይትድ መጫወት አልፈልግም፣ የእኔ ምርጫ የአርሰናል ተጫዋች መሆን ነው ማለቱን ሰምተን ነበር። ማንቸስተር ዩናይትድም የዚህ ተጫዋች ፍላጎት የነሱ መሆን እንዳልሆነ ካወቀ በኋላ ትኩረቱን ወደ ሌሎች የፊት መስመር ተጫዋቾች፣ በተለይ ወደ ሁጎ ኢኪቴኬ እንዳዞረ ከዚህ በፊት ስንነግራችሁ ነበር። ነገር ግን በእግር ኳስ አለመቀያየም የሚባል ነገር የለም። እንዲህ ብሎኛል ነበር እንዴ እንዲህ ብሎ አልነበር እንዴ የሚባል ነገር ስለሌለ ማንቸስተር ዩናይትድ ፍላጎቱን ሊያድስ ጋዮ ኮረሽም አቋሙን ሊያስተካክል ይችላል። በነገራችን ላይ ከተወሰኑ ሰዓታት በፊት በነገርናችሁ መረጃ ጋዮ ኮረሽ ከስፖርቲንግ ሊዝበን ጋራ የለየለት ጠውስ ገብቷል። እንደውም ይሄ በሁለቱ መካከል እየተካረረ የመጣውን የተበላሸ ግንኙነት ለማስተካከል የስፖርቲንግ ሊዝበን ባለስልጣናት ለተጫዋቹ መልእክት አስተላልፈው ነበር። ናና በመካከላችን ያለውን ክፍተት በመነጋገር እናጥበው፣ በመካከላችን ያለውን ግንኙነት ለማሻሻል ስብሰባ እንቀመጥ ብለው መልእክት አስተላልፈውለት ነበር። ይህንን ግን አልተቀበለውም፣ አልመጣም ብሏል። ጋዮኮሬሽ ውድቅ አድርጎታል የስብሰባ ጥሪውን። ይሄ ነገሮችን የበለጠ ወደ ከፋ ደረጃ ይወስዳል ነው። ምናልባት አሁንም ምናልባት ጋዮኮረሽ የሚመኘውን ዝውውር ወደ ፕሪምየር ሊጉ ክለቦች ካላደረገ በአንድ ክለብና በአንድ ተጫዋች መካከል ከዚህ በፊት አይተነው ከምናውቀው የተለየ አለመግባባት፣ አይተነው ከምናውቀው የተለየ ጠብ እንዳይፈጠር ይፈራሉ። ህልሜንውን ማድረግ አለብኝ። ለአርሰናል መጫወት እፈልጋለሁ። በአውሮፓ ቻምፒዮንስ ሊግ ላይ በ2025 26 ከሚሳተፉ ተጫዋቾች መካከል አንዱ ልሁንበት፣ ልቀቁኝ ነው የተጫዋቹ ጥያቄ። ክለቡ ደግሞ መሄዱን ሂድ፣ ነገር ግን የምትሄደው እኔ ላንተ ዝውውር ማግኘት የሚገባኝ ጥቅም ሲጠበቅልኝ ነው ይላል። ይህንን ልዩነት ለማጥበብ የተጠራውን ስብሰባም ጋዮ ኮሬሽ ውድቅ አድርጎታል። ስለዚህ ሪዮ ፈርዲናንድ በሁለተኛ ደረጃ የተመኘው ጋዮ ኮሬሽ ማንቸስተር ዩናይትድን የመቀላቀል እድሉ በጣም ጠባብ ነው። ማንቸስተር ዩናይትድ ኦሲምሄን ላይ ካልሆነም ደግሞ ሁጎ ኤኪቴኬ ላይ የበለጠውን ትኩረት አድርጎ ሊሰራ ይችላል። የተባለ ነው። የሰዓቱ ወሳኝ የሚባለው ምናልባት ለአርሰናል ደጋፊዎች ታላቅ የሚባለው ዜና አርሰናል ከቤንጃሚን ሼሽኮ ጋር ተስማማ የሚለው ነው። ዝውውሩን በፍጥነት ለማጠናቀቅ እየተሰራ ስለመሆኑም መረጃዎች ወጥተዋል። ስለዚህ ፋይናሊ አርሰናል በአዲሱ የውድድር ዓመት አዲስ አጥቂ አስፈርሞ ባለፉት ዓመታት የጎደለውን ነገር ሞልቶ እንዲቀርብ ለሚመኙ የአርሰናል ደጋፊዎች በቤንጃሚን ሼሽኮ እና በአርሰናል መካከል ተደረሰ የተባለው ይህ ስምምነት ትልቅ ትልቅ የደስታ ስሜትን የሚፈጥር ነው። አርሰናል ከተጫዋቹ ጋር የደረሰውን ስምምነት ተከትሎ በጣም ባጠረ ጊዜ ከአርቢ ላይፕሲች ጋርም እንደዚሁ ወደ ስምምነት ለመምጣት እየሰራ ነው። እንግዲህ አርቢ ላይፕሲች ይህንን ተጫዋች ለመሸጥ ብሎ ያስቀመጠው ዋጋ አለ። ይህንን ዋጋ አርሰናል ከተወሰኑ ጊዜያቶች በፊት ውድ ነው ሲል የነበረ ቢሆንም ባለበት አስቀምጦ ትኩረቱን ወደ ጋይ ኮሬሽ አዙሮ የነበረ ቢሆንም የጋይ ኮሬሽን ካጣራ በኋላ እንደዚሁም ደግሞ የዋትኪን ሂጊንስንም ነገር ካጣራና ከመረመረ በኋላ ፊቱን መልሶ ወደ ቤንጃሚን ሼሽኮ አዙሯል። በክለቡ ባርቤ ላይፕዚግ የተጠየቀውን ከ68.5 ሚሊየን እስከ 85.5 ሚሊየን ፓውንድ ተጫዋች ያወጣል የተባለውን ዋጋ ለመድፈርም አርሰናል ወስኗል ነው እንደውም ከአርሰናል ወጡ የተባሉት መረጃዎችን ጠቅሰው በጣም ብዙ ሚዲያዎች እየገለጹ ያሉት አርሰናል አሁን ፈቃደኛ ነው አርቢ ላይፕዚግ ለተጫዋቹ የጠየቀውን ዋጋ ከፍሎ አጥቂውን ከረጅም ሂደት በኋላ የራሱ ለማድረግ ይህንንም ዜና በቅርቡ ለመናገር አርሰናል ቆርጧል ነው የጀርመን ተነባቢ የሚባለው ጋዜጣ ቢልድ በተጫዋቹና በአርሰናል መካከል የተደረሰውን ስምምነት አውቃለሁ። አሁን አርሰናል ከተጫዋቹ ጋር ያለውን ጉዳይ ሙሉ በሙሉ ጨርሷል። እንዲሁም ደግሞ በአርቢ ላይፕሲች በኩል እየተጠየቀ ያለውን ዋጋ ምናልባትም ለዋጋው ተቀራራቢ የሆነ ገንዘብ ለአርቢ ላይፕሲች ሰጥቶ የተጫዋቹን ዝውውር በፍጥነት ማጠናቀቅ አርሰናል ወደ ፕሪ ሲዝን በሚገባበት ሰዓት ላይ አብረው ከሚገቡ ተጫዋቾች መካከል አንደኛው ቤንጃሚን ሼሽኮ እንዲሆን ለማድረግ መሰረታዊው ስራ ተሰርቶ አልቋል ነው። በመጪው የውድድር ዓመት አርሰናል የፕሪሚየር ሊጉን ዋንጫ ለማንሳት በአውሮፓ ቻምፒዮንስ ሊግ የተሻለ ተፎካካሪ ለመሆን እንደነዚህ ያሉ ዝውውሮችን በተጨማሪነት ማረጋገጥ፣ እውን ማድረግ ይጠበቅበታል። ቀዩን እና ነጩን የአርሰናል ማሊያ የመልበስ ከፍተኛ ፍላጎት አለው የተባለው ቤንጃሚን ሼሽኮ ከአርሰናል ጋር ተደረሰ በተባለው ስምምነት ፍጹም ደስተኛ ስለመሆኑም ተነግሯል። የቀረው አርሰናልና ና ርቢ ላይፕሲች በተጫዋቹ የዝውውር ክፍያ ዙሪያ ስምምነት ላይ መድረስ ነው። ይሄ ዜና ተሰማ ይሄ ዜና ከተሰማ በኋላ የአርሰናል ደጋፊዎች ምን አሉ? ዜናዎቹ በተለያዩ ትልልቅ ሚዲያዎች ናቸው የወጡት። እነዚህን ዜናዎች ተከትሎ የግርጌ ማስታወሻዎቻቸውን ያስቀመጡ፣ ኮመንት ሴክሽኖች ላይ ሀሳቦቻቸውን የገለጹ የአርሰናል ደጋፊዎች ይህንን ዜና እየሰሙም ፍርሃት አላቸው። የእኔ አርሰናል ያበሳጨኛል ብዬ ማሰብ አልፈልግም ነገር ግን ምን ያህል ጊዜ ነው የአንድን ተጫዋች ዝውውር ለማጠናቀቅ የሚፈጅብን? እስኪ ስለ ሌሎቹ ክለቦች ልንገራችሁ። ለምሳሌ አንዳንድ ተጫዋቾችን ለማስፈረም ሪያል ማድሪድ በሰባት ቀን ውስጥ የሆይሰንን ዝውውር ከበርንመዝ ጨርሷል። ቼልሲ ዴላፕን ለማስፈረም ዘጠኝ ቀን ብቻ ነው የፈጅበት ሊቨርፑል በ14 ቀናት ውስጥ ከፍሎሪየን ቪርት ዝውውር ጋር በተያዘ ስምምነት ላይ ደርሷል። ማንቸስተር ዩናይትድ ከ6 ቀናት በላይ አለፋም ማቻስ ኩናን የራሱ ሲያደርግ፣ ሌላው ቀርቶ ይልና የሌሎች ክለቦችን ተጫዋቾች የማስፈረም በፍጥነት ነገሮችን የመጨረስ አቅም ይዘረዝርና ይሄ አርሰናል ደጋፊ የኔ አርሰናል ግን እየተከታተለው ነው እያጣራ ነው። የሚፈልገውን ተጫዋች እየለየ ነው፣ እየተደራደረ ነው። ይህን ልጅ በወጥመድ ውስጥ አስገብቶታል። አርሰናል ከክለቡ ጋር ስምምነት ላይ ለመድረስ አሁንም እየለፋ ነው የሚሉትን ዜናዎች በተደጋጋሚ የሚነግረን ለምንድን ነው? የዙቢሜንዲ ዝውውር ለምን ይህን ያህል ጊዜ ፈጀ? አሁን የቤንጃሚን ሼሽኮ ዝውውር ከማለቁ በፊት እገሌ መጥቶ ቀደመው እገሌ መጥቶ እነጠቀው እንደማንባል፣ ምን እርግጠኛ ያደርገናል፣ ምን ማስተማመኛ አለን የሚል ጥያቄን ያነሳሉ። ስለዚህ ወደ ዝውውር ጉዳይ ስንመጣ አርሰናል ከሌሎቹ ክለቦች ጋር ሲነጻጸር ሲሬስ አይደለም ለእኔ ይላል። እናም አልደነቅም፣ አልገረምም፤ ሲሆን ግን ደስታዬ ወደር አይኖረውም። ቤንጃሚን ሼሽኮ ለአርሰናል ሲጫወት ማየት ቤንጃሚን ሼሽኮውን በማስፈረም አርሰናል ትልልቅ ጨዋታዎችን ሲያሸንፍ ማየት የሁልጊዜም ህልሜ ነው፣ ያድርጉትና ያኔ ደስ ይለኛል ይላል አስተያየት ሰጪው። ሌላኛው ደግሞ አርሰናልን በተመለከተ አርሰናል ፎርማል ቢድ ወይም ደግሞ ይፋዊ የሆነ ገንዘብ ይዞ ሄዶ ከአርቢ ላይፕሲሽ ጋር ይጨርስ ተጫዋቹ ጋር የደረሰው ስምምነት በጣም አሪፍ ነው። ይሄ ተጫዋች የአርሰናልን ማሊያ ለብሶ የአርሰናልን ማሊያ በእጁ ይዞ ኤምሬትስ ስቴዲየም ሲደርስ ካላየው በስተቀረ ይሄ አሁን ሰበር ተብሎ የተነገረን የስምምነት ዜና ለእኔ ሩመር ነው ይላል። እናም እንድናም ናቸው ይጨርሱት የሚል መልእክት አለው። ይህን ካለ በኋላ ደግሞ እንደገና የሚያነሱት የሙድሪክን ጉዳይ ነው። የሙድሪክን ጉዳይ የሚያነሱት እንግዲህ ሙድሪክ አርሰናልን ሊቀላቀል ነው ምናልባትም አርሰናል የሚል ጽሑፍ በታቱ አሰርቷል ምናምን ሲባል ከሰማን በኋላ ልጁ የአርሰናል ስለመሆኑ ተጽፎ የአርሰናል ስለመሆኑ ብዙ ተነግሮ በኋላ ቼልሲ ከወሰደው ተባለ። አሁንስ ቤንጃሚን ሼሽኮን ቼልሲ የፈለገው እንደሆነ ከአርሰናል ከፍ ያለ ዋጋ አቅርቦ ለተጫዋቹም የአስር ዓመት ኮንትራት ሰጥቶ እንደማይነጥቀን ምን ማረጋገጫ አለ? ስለዚህ እንዲህ ያሉት ነገሮች መጥተው የእኛን የደጋፊዎቹን ስሜት ከመጉዳታቸው በፊት አርሰናል ሙሉ በሙሉ በጣም በፍጥነት የተጫዋቹን ዝውውር ያጠናቅ፣ ደስታችንን ሙሉ ያድርገው ይላሉ የአርሰናል ደጋፊዎች ትዝታቸው ወደ ኋላ የጎተታቸው ይመስለኛል አርሰናል ከቤንጃሚን ሼሽኮ ጋር ስምምነት ላይ ደርሰዋል። ይሄ ታላቅ ዜና ነው። እንደገና ደግሞ የተጫዋቹን ዝውውር በፍጥነት ለመጨረስና አርቢ ላይፕዚግ የሚጠይቀውን ያህል ዋጋ ለመክፈል ስምምነት ላይ ደርሰዋል፣ ፈቃደኝነት አለ ተብሏል። ይህንን በጎ ይዞ መጨረሻው በጎ እንዲሆን ደግሞ መመኘት ሳይሻል አይቀርም። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። አዳዲስ ስፖርታዊ መረጃዎችን በዚህ ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን በየሰዓቱ ወደ እናንተ ይዘን እንመጣለን። የሚወጣ አዳዲስ ዜና አያልፋችሁም። ሰብስክራይብ አድርጉት። ሊንኩ ለሌሎች አጋሩና እንብዛ እንላለን። ለአሁን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር። 2010.